ሰላም እንዴት አላችሁ? የአዲስ ኢንሳይደር ተከታታዮች ለእናንተ ይሆናሉ ያልናቸው መረጃዎች አጠናቅረን ይዘን ቀርበናል። በመረጃችን ከያዝናቸው ጉዳዮች መካከል በጎንደር ጎርጎራ በተከሰከሰው ሄሊኮፍተር ከፍተኛ ጉዳት ያስተናገዱት ጄኔራል ሞተዋል ተብሏል። ጄኔራሉን ማንነትና አጠቃላይ የወጣውን መረጃ በዝርዝር የምንነግራችሁ ይሆናል። ፋኖ በተለያዩ አካባቢዎች ከፍተኛ እርምጃ እንደወሰደ ገልጿል። በዚህም አመራሮችን ጭምር ግድያለሁኝ ብሏል። ፋኖ በየትኞቹ አካባቢዎች ምን አይነት እርምጃዎችን ሰደ የተገደሉት አመራሮች እነማን ናቸው? ይህንንም በዜናችን እናስቃኛችኋለን። ከሀያ ዓመት በላይ ያገለገሉ የመንግስት ሰራተኞች ጨምሮ የአስር ሺዎች እጣ ፈንታ ታውቋል ተብሏል። እነዚህ በአስር ሺዎች የሚቆጠሩ የመንግስት ሰራተኞች ከስራ ሊቀነሱ እንደሆነ ነው የተሰማው። የመንግስት ሰራተኞቹ ከስራ ሊቀነሱ ነው የተባለው ከመቼ ጀምሮ ነው፣ በየትኞቹ የመንግስት መስሪያ ቤቶች ውስጥ የሚሰሩ ሰራተኞች ይቀነሳሉ ተባለ የሚለውን እንዲሁም ወደ እናንተ እናደርሳለን። ከወለጋ አሳዛኝ ዜናዎች መሰማታቸውን ቀጥለዋልም። የመንግስት ጦር ገበሬዎችን ትጥቅ ካስፈታ በኋላ ለቆ በመውጣቱ በአካባቢው ወደ የገቡት ታጣቂዎችም ንጽዋን እንጨፍጭፈዋል ስለመባሉ የምንነግራችኋለን። ጠቅላይ ሚኒስትሩ ቤተ መንግስቱን መክፈታቸው ተሰምቷል። ጠቅላይ ሚኒስትሩ ቤተ መንግስቱን ለምን ክፍት አደረጉት የሚለውን በዜናችን ይዘናል። የአዲስ ኢንሳይደር ቤተሰቦች፣ ከነዚህ በተጨማሪም የኢራኑ አዲሱ ኢታማዦር ሹም በእስራኤል ጥቃት በተሾሙ ሰሞን መገደላቸው፣ ኢራን በበኩሏ የእስራኤልን የደህንነት መስሪያ ቤት ማጥቃቷን፣ የግሩፕ ሰባት ሀገራት ለእስራኤል ወግነው መቆማቸውና ሌሎችንም ከእስራኤል ኢራን ጦርነት ጋር የተያዙ መረጃዎችን አካተናል። እናንተም እስከ መጨረሻው አብራችሁ እንድትሆኑ ለቻናላችን አዲስ የሆናችሁም ሰብስክራይብ ያደረጋችሁ እንድትቀላቀሉን በአክብሮት ጋበዝን። መልካም ቆይታን ተመኘን። ጄኔራል አያና ቱራ ሕይወታቸው አለፈ ተብሏል። በጎንደር ጎርጎራ በተከሰከሰችው ሄሊኮፕተር ላይ ከፍተኛ ጉዳት አስተናግደው ለሕክምና ወደ ጦር ኃይሎች ሆስፒታል ተወስደው ለማትረፍ ከፍተኛ ርብርብ ሲደረግላቸው የነበሩት ጄኔራል አያና ቱራ ሕይወታቸውን ማስቀጠል አልተቻለም፣ ከዚህ ዓለም አልፈዋል ተብሏል። ጄኔራሉ አገዛዙ በአማራ ክልል የከፈተውን ጦርነት ሲመሩ ከነበሩ አንዱ ጄኔራል ስለመሆናቸው ሲነገር ነበረም። ከሰሜኑ ጦርነት ጀምሮ እስካሁን ድረስ የመንግስት ዋነኛ ሰው በመሆን ቤተመንግስት ባሉ ሰዎች ጭምር የሚታመኑ ናቸው የሚል መረጃዎች ወጥተዋል። በዚህ ጎርጎራ ላይ በተከሰተው የሄሊኮፕተር አደጋ ቀደም ብሎ የኢትዮጵያ ዜና አገልግሎት ካሜራ ባለሙያ አቶ ብዙአየሁ ብርሃኑ ህይወቱ አልፎ እንደነበር ተዘግቧል። የሌሎችም ሙትና ቁስለኞች ጉዳይ ፖለቲካው ላይ በብልጽግና በኩል ብስጭትን ፈጥሯል የሚሉ መረጃዎች ናቸው እየተሰማ የሚገኘው ነው ከሀምሌ አንድ ጀምሮ ከ20 አመት በላይ ያገለገሉ የመንግስት ሰራተኞችን ጨምሮ የ10 ሺዎች እጣ ፈንታ ታውቋል ተብሏል ከጥቂት ወራት በፊት የጸደቀው የመንግስት ሰራተኞች አዋጅ ተቋማት ተልዕኳቸውን በብቃት እንዲፈጽሙ የሚያስችል ነው ቢባልም ከአዋጁ ጋር ተያይዞ በርካታ የመንግስት ሰራተኞች ከስራ ሊቀነሱ እንደሚችሉም ከዚህ በፊት ሲዘገብ ነበረ አሁን ደግሞ በአስር ሺዎች የሚቆጠሩ የመንግስት ሰራተኞች ከሀምሌ አንድ 2017 ዓ ም ጀምሮ ከስራ ሊቀነሱ ነው ሲል መሰረት ሚዲያ ዘግቧል በዚህም ሁሉም የመንግስት ተቋማት ሪፎርም በሚል አሰራር ከ20 አመት በላይ ያገለገሉ ሰራተኞችን ጨምሮ ከሐምሌ አንድ ጀምሮ ውላቸው እንዲቋረጥ ከወዲሁ ዝግጅት እየተደረገ መሆኑን ከመንግስት ምንጮች አረጋገጥኩኝ ብሏል ዘገባው። ከኢትዮጵያ አየር መንገድ እስከ ምድር ባቡር ኮርፖሬሽን፣ ከፓርላማ ጽህፈት ቤት እስከ ዩኒቨርሲቲዎች፣ ከክፍለ ከተማዎች እስከ ሚኒስትር መስሪያ ቤቶች ወዘተ ይተገብሩታል በተባለው በዚህ የሰራተኛ ቅነሳ በአስር ሺዎች የሚቆጠሩ ሰራተኞች ከስራቸው እንደሚሰናበቱ ነው እየተገለጸ ያለው የህዝብ ተወካዮች ምክር ቤት የሰው ሀብት ልማት ስራ ስምሪትና ቴክኖሎጂ ጉዳዮች ቋሚ ኮሚቴ ሰብሳቢ ዶክተር ነገሪ ሌንጮ በአዋጁ አላማና አስፈላጊነት ዙሪያ ከወራት በፊት ማብራሪያ ሰጥተው በነበሩበት ወቅት በቀጥታ ስለ ሰራተኛ ቀነሳው ያነሱት ነገር ባይኖርም በመንግስት አቅጣጫ ከተያያዘባቸው ጉዳዮች አንዱ ከሚያስፈልገው በላይ የመንግስት ሰራተኛ አለ የሚለው ዋናው መሆኑን ጠቅሰው ነበረ። በህዝብ ተወካዮች ምክር ቤት የመንግስት ዋና ተጠሪ ሚኒስትር አቶ ተስፋዬ በልጅጌም ሂደቱም የግለሰቦችን መብት ያለ አግባብ ሚዛኑን አስጠብቆ በመሄድ ረገድ ተገቢው ጥንቃቄ ይደረጋል ቢሉም በርካቶች ከስራቸው መቀነሳቸው እንደማይቀር ታውቋል የረቂቅ አዋጁን ይዘት በአግባቡ ባለመረዳት በአንዳንድ የሚዲያ ተቋማት የተዛቡ መረጃዎች እየተላለፉ ነው ይላሉም ዶክተር ነገሪ ግልጸኝነት በሚያስፈልጋቸው ጉዳዮች ላይ በመወያየት ረቂቅ አዋጁን የበለጠ ለማዳበር ና ህዝቡ ትክክለኛ መረጃ እንዲያገኝ ለማድረግ ይደረጋል ማለታቸውም ተዘግቧል አዋጁ እንደ ፍርድ ቤት አቃቤ ህግ ፖሊስ መከላከያ ና ደህንነትን የመሳሰሉ ተቋማት ውስጥ የብሔር ስብጥር ለማድረግ ያለመ መሆኑንም የዘገባው ምንጮች ጠቅሰዋል አዋጁ የብሔር ብሔረሰቦችን ብዝሃነትና አካታችነት ስርዓትን ይገነባል በሚል በመንግስት እየተለፈፈለትም ነው። የተባለው የዚህን የመንግስት ሰራተኞች ቅነሳን የሚጠቁም ነገር ግን ብዙ ሰው ልብ ያላለው አንድ መረጃ ደግሞ በአንድ የመንግስት ሚዲያ ተለቆ ነበር የተባለ ሲሆን ሲቪል ሰርቪሱ ሀገሪቷ ከምትሸከመው ና አገልግሎቱ ከሚፈልገው በላይ የበዛ መሆኑ ተጠቆም የሚል መረጃ በቅርቡ በኢትዮጵያ ፕሬስ ድርጅት ተሰራጅቶ እንደነበረ በአሁኑ ወቅት ያለው የሲቪል ሰርቪሱ ቁጥር ሀገሪቷ ከምትሸከመው ና አገልግሎቱ ከሚፈልገው በላይ የበዛ መሆኑን ዶክተር ነገሪ መናገራቸው ተዘግቦ እንደነበርም ዘገባው አስታውሷል። ዶክተር ነገሪ በዚህ ንግግራቸው በየመንግስት መስሪያ ቤቱ ያለው የሰራተኛ ቁጥር በጣም በርካታ ነው፣ ሀገሪቷ ከምትሸከመው ና አገልግሎቱ ከሚፈልገው በላይ የበዛ ነው። ከአደረጃጀት አንጻር ሲታይም በአንድ መስሪያ ቤት ውስጥ መዋቅሩ የሚሸከመው ብዙ የሰው ኃይልን ነው፣ በተሸከመ ቁጥር ደግሞ የሚያገኘው ጥቅም አናሳ ነው ብለው ነበረ። ኃላፊው አክለውም የመንግስት ሰራተኞች የብዛታቸውን ያህል የሚሰሩት አገልግሎት የሚያረክ አይደለም የተወሰኑት ይሰራሉ ሌሎች ግን የተወሰኑ ሰራተኞች በሰሩት ትከሻ ላይ ተንጠላጥለው ይኖራሉ፣ በማለት የሰራተኛ ቅነሳ መኖሩን በተዘዋዋሪ መንገድ ጠቁመዋል። ይሁንና ይህ መረጃ ይፋ ከሆነ በኋላ ለመንግስት ሚዲያዎች በሰጡት ሌላ ማብራሪያ አዋጁ በብቃትና በውድድር ላይ የተመሰረተ ነጻና ገለልተኛ ሲቪል ሰርቪስ ይፈጥራል፣ በማለት አዋጁ የሰራተኛውንም ጥቅማጥቅም ያካተተ እንደሆነ ነው የሚገልጹት። ኃላፊው አክለውም አዋጁ የመንግስት ሰራተኛው በብቃትና በውድድር ላይ ተመስርቶ ተገቢ የሆነ ጥቅም እንዲያገኝ ይወጣ እንጂ መንግስት ሰራተኛውን ለመቀነስ ያለመ አይደለም ባይ ናቸው። መረጃን በማጣመም ህዝብን ለማደናገር የሚደረገው ጥረትም መሰረተ ቢስ ነው ሲሉ መረጃውን ለማስተባበል ሞክረዋል። ዶክተር ነገሪ ይህንን ማስተባበያ ቢያቀርቡም ዘገባውን ይፋ ያደረገው መሰረት ሚዲያ ግን አሁንም የሰራተኛ ቀነሳውን በተመለከተ የተሰራው ዘገባ ትክክለኛ እንደሆነ ተከታዮቼ ይወቁልኝ ብሏል። በአሁኑ ሰዓት በርካታ የመንግስት መስሪያ ቤቶች በየማስታወቂያ ቦርዶቻቸው የስራ ድልድል እየለጠፉ መሆኑንና ከስራቸው የተቀነሱ ሰዎች ወዲሁ ዕጣ ፈንታቸውን እያወቁ መሆኑን ነው መረጃዎች የሚያመላክቱት። የአማራ ፋኖ ብሔራዊ ኃይል አፋብሀ ምስራቅ አማራ ኮር ሁለት ዞብል አምባ ክፍለ ጦር ሶስተኛ ወይም ራያ ሻለቃ ቃኝ ራያ ቆቦ ዞብል ተሮበር ላይ ታላቅ ጀብዱ ፈጸመ ሲል አሳውቋል። በአፋ ባህ ምስራቅ አማራ ኮር ሁለት ዞብል አምባ ክፍለ ጦር ሶስተኛ ቃኝ ራያ ቆቦ ዞብል ልዩ ስሙ ተሮ በር ላይ ያገዛዙ ጦር ኬላ አድርጎ ይጠቀምበት በነበረ ቦታ ላይ ሰኔ 10 ቀን 2017 ዓ ም ንጋት ደፈጣ በመያዝ ከ20 በላይ ሙትና ቁስለኛ በማድረግ ታላቅ ጀብዱ ተፈጽሟል፣ የሚለው የአማራ ፋኖ ብሔራዊ ኃይል አፋባ ለበርካታ ጊዜያት ያገዛዙ ጦር ስንቅና ንብረት እንዳይደርሰው በማድረግ አስጨንቀ ነው ያለውን ኃይልም አመች ጊዜ በመፈለግ በደፈጣ ሙትና ቁስለኛ በማድረግ እንዲሳቀቅ እንዲሰላችና እንዲማረር ብሎም በቀላሉ በውጊያና ያለ ውጊያ እንዲፈርስና እጅ እንዲሰጥ እንዲሁም እየኮበለለ ፋኖን እንዲቀላቀልም እየተደረገ ይገኛል ተብሏል። በሌላ በኩል ለተከታታይ አምስት ወራቶች ሲሰለጥን የነበረ የደጀኑ ዛምበርሃ ብርጌድ ሁለተኛ ዙር ልዩ ኮማንዶ ምርቃቱ እንደተከናወነን የተገለጸው በዚሁ በአፋበሃ በጎጃም ቀጠና ስምንተኛ በላይ ዘለቀ ክፍለ ጦር ዛምበርሃ ብርጌድ ለተከታታይ አምስት ወራቶች ሲሰለጥኑ የቆዩት የሁለተኛ ዙር ልዩ ኮማንዶች ሰኔ 9 ቀን 2017 ዓመተ ምህረት በደማቅ ሁኔታ ተመርቀዋል ተብሏል። በምረቃ ስነ ስርዓቱ ላይ በክብር የተገኙ እንግዶች፣ የዛም በረሃ ብርጌድ አመራሮችና አባላት፣ እንዲሁም የሃይማኖት አባቶችና የሀገር ሽማግሌዎች፣ የአካባቢው ማህበረሰቦች በተገኙበት በደማቅ ሁኔታ ተመርቋል ተብሏል። ከዚሁ ከፋኖ ጋር በተያዘ መረጃ አፋብሃ የጎጃም ቀጠና ፋኖች ዳንግላ ከተማ ላይ በአገዛዙ አባላት ለእርምጃ እንደወሰዱ ገልጸዋል። ጎጃም አገው ምድር ክፍለ ጦር ቢትወደድ መንገሻ አቲከም አንደኛ ክፍለጦር በተሳተፉበት በዚህ ኦፕሬሽን ዳንግላ ላይ ታሪክ ተሰራ ነው የሚለው የአፋባሃ መረጃ። በዚህም በአድማ ብተና፣ በፖሊስና በሚሊሻዎች ላይ እርምጃ ተወስዷል ተብሏል። ዳንግላ ከተማ ላይ ማህበረሰቡን በማሳቀቅና የተለያዩ ግፎችን ይፈጽሙ ነበር የተባሉት ኢንስፔክተር ያለው፣ ኢንስፔክተር ወርቅነህ አይሻሽም፣ ቄሴ የተባሉ ያገዛዙ ከፍተኛ አመራሮች እንዲሁ በፋኖቹ እርምጃ ተወስዱባቸው ተገድለዋል ተብሏል። በተጨማሪም ሁለት ዩክሬን 37 ክላሽ አንድ ስታር ሽጉጥ ተማርኳል የተባለ ሲሆን፣ የሟችና ቁስለኛ ቁጥርም በርካታ ነው በሚል አፋብሃ መረጃውን ይፋ አድርጓል። በወለጋ የሚፈጸመው ገፍ እንደቀጠለ ነው ተብሏል። ቅርጹንና ሁኔታውን እየቀያየረ በቀጠለው በዚህ ጭፍጨፋ በትላንትና ሁለት በምስራቅ ወለጋ ዞን ጉቶ ጊዳ ወረዳ ጃርሶ ቀበሌ በርካታ የአማራ ገበሬዎችም እንደተጨፈጨፉ ተነግሯል። ጭፍጨፋውን የፈጸሙት ደግሞ ከአጎራባች ወረዳዎች የመጡ በተለምዶ የኦነግ ሸኔ በመባል የሚጠሩ ታጣቂዎች ናቸውን። የተባለው ይህንን ቅድመ ሁኔታ ከወራት ጀምሮ ሲያመቻች ነበር የተባለው ደግሞ ያገዛዙ ጦር ነው። ጦሩ የአማራ ገበሬ ራሱን መከላከል እንዳይችል አስቀድሞ ሙሉ በሙሉ ትጥቅ የማስፈታቱን ስራ አጠናቆ አካባቢው ለቆ ከወጣ ሳምንት አልሆነውም ይላሉ መረጃዎች። ይህን ተከትሎ ታዲያም የአማራን ገበሬ ግርበግር በግር እየተከተሉ ትጥቅ እያስፈቱ ጭፍጨፋውን እየፈጸሙ ያሉት የአንድ ሳንቲም ሁለት ገጽታዎች የሆኑት ያገዛዙ ታጣቂዎች ናቸው የሚል መረጃ ነው የተሰማው። የኢራኑ ጠቅላይ መሪ ካሜኔይ እንደ ሳዳም ሁሴን ተመሳሳይ ጣፈንታ ሊገጥማቸው ይችላል ስትል እስራኤል ዛተች። የእስራኤል የመከላከያ ሚኒስትር ኢዝራኤል ካትስ እስራኤል በኢራን ላይ የምትፈጽመው ጥቃት እንደሚቀጥል በመግለጽ ጠቅላይ መሪ አያቶላህ አሊ ካሜኒ እንደ አውሮፓያን አቆጣጠር በ2003 በአሜሪካ መሪነት የተደረገውን ወረራ ተከትሎ ከስልጣን የተባረሩትና የተገደሉት የኢራቅ መሪ ሳዳም ሁሴን ጋር ተመሳሳይ የሆነ ፍጻሜ ሊጠብቃቸው እንደሚችል አስጠንቅቀዋል። የኢራናዊው አምባገነን የጦር ወንጀል። ሚሳይሎችን መፈጸምንና በእስራኤል ሲቪሎች ላይ ሚሳይል ከማስወንጨፍ እንዲቆጠቡ አስጠነቅቃለሁ ሲሉ ካትስ መናገራቸውን የሀገር ውስጥ መገናኛ ብዙኃን ዘግበዋል። ባለፈው ሳምንት እስራኤል በኢራን ላይ ጥቃት መፈጸም ከጀመረችበት ጊዜ አንስቶ የኢራን ሲቪሎችም ተገድለዋል። ካሚኒ በእስራኤል መንግስት ላይ ይህንኑ መንገድ ከመረጡ የአምባገነኑ ጣፈንታ ቢያስታውሱ ጥሩ ነው ሲሉ ካትስ ሳዳም ሁሴንም በመጥቀስ ተናግረዋል። እኛ ዛሬ እንቀጥላለን፣ እንዲሁም ቴሄራን ውስጥ ገዢ አካልና ወታደራዊ ኢላማዎች ላይ እርምጃ እንወስዳለን ሲሉም አክለዋል። ነዋሪዎች ቴህራንን ለቀው እንዲወጡ በዶናልድ ትራምፕ ጭምርም ማስጠንቀቂያ እንደተሰጣቸው ይታወቃል። ከዚሁ ከኢራንና እስራኤል ጦርነት ጋር በተያያዘ አዲስ የተሾሙት የኢራን የጦርነት ጊዜ ዋና አዛዥ ተገድለዋል። የእስራኤል መከላከያ ሰራዊት የኢራን የጦርነት ጊዜ ዋና አዛዥና ከአገዛዙ ከፍተኛ የጦር አዛዦች አንዱ የሆኑትን አሊ ሻድማኒን መግደሉን አስታውቋል። ዋና አዛዡ የተገደሉት በማዕከላዊ ቴህራን በሚገኘው ዋና መስሪያ ቤት ላይ በተደረገ የአየር ድብደባ መሆኑም ተዘግቧል። ጥቃቱ የተፈ የተፈጸመው የእስራኤል ጦር በደረሰው መረጃ መሰረት በኢራን ወታደራዊ ተዋረድ ውስጥ ካሉት ከፍተኛ ባለስልጣኖች አንዱ የሆኑትን የኢራን የጦርነት ጊዜ ዋና አዛዥን ኢላማ በማድረግ እንደሆነም ነው የተገለጸው። አሊ ሻድማኒ በዚህ ወር መጀመሪያ እስራኤል የጥቃት ኦፕሬሽን ውስጥ የተገደሉትን የቀድሞ ጠቅላይ ታማዦር ሹም አላም አሊ ራሽድን ተክተው ሚናውን መረከባቸው ይታወሳል። ኢራን እየወሰደችው ባለው የአጸፋ እርምጃ ታዲያ የኢራን አብዮታዊ ዘብ የእስራኤልን የደህንነት መስሪያ ቤትን ማጥቃቱን ገልጿል። ዛሬ አምስተኛ ቀኑን ባስቆጠረው የእስራኤልና የኢራን ጦርነት ከማለዳው በጀመረ ግጭት ኢራን ሰላሳ ሚሳኤሎችን ወደ እስራኤል ማስወንጨፏ ታውቋል። ይህንንም ተከትሎ የኢራን ወታደራዊ ምንጮች የእስራኤልን የደህንነት ቢሮ ማጥቃታቸውን ገልጸዋል። ይህ ከተሰማ በኋላም እስራኤል የቴህራንን ከተሞች መደብደቧን እንደቀጠለች የዘገበው ደግሞ

በሌላ በኩል የቡድን ሰባት መሪዎች በካናዳ ካናናኪስ ካደረጉት ስብሰባ በኋላም የጋራ አቋም መግለጫ አውጥተዋል። በዚህም እስራኤል ራሷን የመከላከል መብት አላት፣ ይህንን አረጋግጠናል፣ ለእስራኤል ደህንነት ድጋፋችንን እንገልጻለን ብለዋል። የቡድን ሰባት መሪዎቹ የንጹሐን ዜጎች ደህንነትን ማረጋገጥ አስፈላጊነት ላይም ተስማምተናል ነው የሚሉት። ኢራንን የቀጠናው አለመረጋጋትና ሽብር ዋና ምንጭ ሲሉም ፈርጀዋታል። ኢራን መቼም የኒውክሌር ጦር መሳሪያ ሊኖራት አይችልም፣ ይህም በተከታታይ ግልጽ ሆኗል። በኢራን ያለው ቀውስ ወደ መፍትሄ እንዲመጣ እየጠየቅን ይህ በጋዛ የተኩስ አቁምን ጨምሮ በመካከለኛው ምስራቅ መረጋጋት ይዞ ይመጣል ነው ያሉት። ዓለም አቀፍ የኢነርጂ ገበያውን ነቅተን እንከታተላለን ያሉት የቡድን ሰባት ሀገራቱ መሪዎች የገበያ መረጋጋትን ለመጠበቅ ተመሳሳይ አስተሳሰብ ካላቸው ሀገራት ጋር ጨምሮ በትብብር እንደሚንቀሳቀሱም ገልጸዋል። የቡድን ሰባት ወይም ጂ7 አባል ሀገራት አሜሪካ፣ እንግሊዝ፣ ካናዳ፣ ፈረንሳይ፣ ጀርመን፣ ጣሊያንና ጃፓንን ያቀፈ ነው። በዘንድሮ ጉባኤ የአውሮፓ ህብረት የአውስትራሊያ የብራዚል የሜክሲኮ የዩክሬንና የደቡብ ኮሪያ መሪዎች ተጋብዘዋል። ዐቢይ ቤተ መንግስቱን ክፍት አደረጉት። የብሔራዊ ቤተ መንግስት ሙዚየም ከዛሬ ጀምሮ ለሕዝብ እይታ ክፍት ሆኗል ተብሏል። የብሔራዊ ቤተ መንግስት ሙዚየም ከዛሬ ጀምሮ ለሕዝብ እይታ ክፍት መሆኑን በሚኒስትር ዴኤታ ማዕረግ የቤተ መንግስት አስተዳደር ዋና ዳይሬክተር አቶ ምትኩ ደሬሳ ገልጸዋል። ለአራት ወራት የሙከራ አገልግሎት ላይ ነበር የተባለው የብሔራዊ ቤተ መንግስት ሙዚየም ከዛሬ ጀምሮ ለሕዝብ እይታ ክፍት መሆኑን የተገለጸው፣ ከጠዋቱ ሶስት ሰዓት ጀምሮ እስከ ቀን 11 ሰዓት ድረስ ማንኛውም ሰው አገልግሎት ማግኘት እንደሚችል ተነግሯል። ከ ሰዓት ተኩል እስከ ምሽት 3 ሰዓት ድረስ ቀድሞ ቀጠሮ በመያዝ አገልግሎት ማግኘትና መጎብኘት እንደሚቻልም ዋና አስተዳዳሪው ገልጸዋል። ውድ የአዲስ ኢንሳይደር ተከታታዮች ለሰዓቱ ያዝ ነው መረጃችን ያደመጣችሁትን ይመስል ነበረ። ስለተከታተላችሁ እናመሰግናለን። መልካምን ሁሉ ተመኘን። ቸርቆዩን